ነበረ ጊዜ በጣም አመሰግናለሁ። ሁሉም ነገር እዚህ ጋር አብቅቷል። እሺ ልቀቀኝና ሄድ። በቃ ሁሉም ነገር አብቅቷል፣ አልቋል። ሩታ እንደምታዩት ጨክና፣ ቆርጣ፣ ልቧን ድንድን አድርጋ በአንድ ውሳኔ ወደ መጣችበት ወይም ደግሞ ወደ ራሷ ወደምትለው ወይም ደግሞ ይሄ ይሻለኛል ይሄ ይበደኛል ወደምትለው ህይወቷ ሄዳለች ማለት ነው። አብርሽም እንግዲህ በከባድ በከባድ ፀፀት ውስጥ ይገኛል ማለት ነው። ይሄ ፀፀት ዛሬ ላይ የሚያልቅ አይደለም። ገና ብዙ ጊዜያቶቹን እንግዲህ ዋጋ ይከፍላል ብዬ አስባለሁ። ሩታን ማጣቱ ሁለት ከባባር ነገር ነው የሚደርሰው። አንደኛ ፀፀት ውስጥ ይገባል። ሁለተኛ ነገር ደግሞ እንደ ሩታ አይነት ሴት የትም መቼም ሊያገኝ አይችልም። ብዙ ሴቶች ሊኖሩ ይችላሉ። ከዚህ በፊትም ከብዙ ሴቶች ጋር ሆኖ አይተነዋል አይ አይቷል። በቃ እሱም ራሱ ላይፍን ህይወትን እና እንደ ሩታ ግን ህይወቱን የቀየረችለት እንደ ሩታ ግን ማለት ነው። የእውነቴን እንምላችሁ በቃ ሀብላ ፍቅርን ያስተማረችው ያኖረችው፣ እውነተኛ ፍቅርን ትክክለኛ ህይወትን ያስተማረችው ያሳየችው ሩታ ነች። ግን ደግሞ እሱ በምላሹ እሷ እንደምትለፋው እሷ እንደምትደክመው እሷ ለትዳራችን ለህይወታችን ለፍቅራችን ብላ እንደምትለፋው ብዙ ድንጋዮች እየተወረወሩባት ችላ ታግሳ እንደኖረችው እሱ ትዕግስትንም አላሳየም። እሷ በጠበቀችው መንገድም ሊኖርላት ሊሆንላት አልቻለም። በተቃራኒው ሌሎች ሴቶችን ይዞ ይመጣል። ላይክ ከሩታ ያስበልጣቸዋል፣ ከሩታ ያስቀድማቸዋል። እነዛ የሚመጡ ሴቶችን ከሩታ ጋር ያነጻጽራቸዋል። ያ ደግሞ በህይወቱ ላይ ከባድ ዋጋ እንዲከፍል አድርጎታል። የእውነቴን ነው የምላችሁ። አንዳንዴ ለምን ትወቅሸዋለሽ ለምን እንዲት ዋለሽ ልትሉ ትችላላችሁ። ያኔም ቢሆን አብርሽ ጀግና ጀግና ነ ሩታ እናቷን ክዳ የመጣችሁ ባለጌ ናት፣ ተከትላ ወንድ ተከትላ የመጣች እንዲናት እንዲነች እንዲነች እያላችሁ ሩታ ላይ ከምትወቅሱ ሩታን ከምትሰድቡ የሩታን ዋጋ ከፍ አድርጋችሁ እች ልጅ እኮ ቤተሰብን ጥላ ጓደኛ ንትታ ማንም ማንም ሰው በቃ የለኝም ለፍቅር ብላ ይህን ዋጋ ከፍላለች። አብርሽን ተከትሎ መምጣቷ የፍቅር ጥያቄ ማቅረቧ ራሱ በማህበረሰቡ ዘንድ ብዙ ግፊት ተደርሶባታል። ብዙ ነገር ሆናለች። ብዙ ነገር ተወርሮባታል። ብዙ ስድብ ተሰድባለች አይደል? ያ ነገር ራሱ ከባድ ተጽዕኖ አልፈጠረባትም? ፍቅርንና ፍቅርን ብላ አስቀድማ ህይወት የተስተካከለ ይሆናል ጥሩ መንገድ ይኖረኛል ብላ መጣ ነበር፣ እና ይሄ ነገር ሊያስመሰግናት ይሄ ነገር ጥሩ ነው ልትባል ልትወደስ ሲገባ እሷን ጣል ጣል እያረጋችሁ አብርሽን ነበር ከፍ ከፍ ስታደርጉት የነበረው። እና ይሄው ዛሬ የሚጎዳው እሱ ነው። እሷ በጣም ወደዋለች፣ በጣም ቦታ ሰጠዋለች፣ በጣም ጊዜ ሰጠዋለች፣ በጣም አክብረዋለች። እስከ ጥግ ድረስ ቦታ ሰጠዋለች፣ ከእናቷ አስበልጣ እሱን መርጣ ሄዳለች። እና ከዚህ በላይ ለፍቅር ዋጋ አለብትልኝ ላምን አልችልም። ምንም የለም ከዚህ በላይ ቤተሰቧን ጥላ፣ ጓደኛዋን ጥላ ከማህበረሰቡ ተገላ ብዙ ስድብ እየተወረወረባት በጣም ብዙ ነ ብዙ ቀኖችን አልቅሳ ለፍቅር ዋጋ ከፍላ ይህንን ፍቅር እዚህ ድረስ ያደረሰችው እሷ ናት። የአብርሽ ቸልተኝነት እንዴ ባለትዳር ይመስላል? እስኪ ንገራችሁ፣ እንደው በፍቅር እያሉት ኦኬ ያለ ፍላጎት ነው የገባ ሊባል ይችላል ያለ ምናምን ነገር ያለ ጊዜው ነው ያለ ወቅቱ ሊባል ይችላል አገባሽ አለሁ እወድሻለሁ ብሎ ቃል ገብቶላት ትዳር የሚባለው ነገር ውስጥ ገብቶ ቀለበት፣ ሰርግ ተሰርጎ ምናምን ነገር፣ ከዛ በኋላ ራሱ ከሴት ጋር ራሱ የሚያደርገው ነገር በጣም የሚያስጠላ ነገር። አስቡት እንግዲህ ከአንድ ባለ ትዳር ወንድ የማይጠበቅ ነገርን ሲያደርግ ነበር፣ ልክ እንደ ወንድ ላጤ፣ ልክ ተቆጪ እንደሌለው፣ ልክ ተቆጣጣሪ እንደሌለው እንደፈለገ ከፈለገው ሴት ጋር ይሄዳል ይመጣል። በዛ ላይ ደግሞ ሮታ ነጽጽር ውስጥ ይከታታል። እች ልጅ ማለት ነው ትዳር ውስጥ ገብታ ባሌ ሲመጣ ስንት ሰርፕራይዝ ነው ያደረገችው፣ አስቡት ባሌ ሲመጣ ቤት ደስ እንዲለው ብላ ስንት ሰርፕራይዝ ነው ያደረገችው ስንት ነገር ነው ያደረገችለት ስንት ዋጋ ነው የከፈለችለት ግን እሱ ዋጋዋን አላወቀም ዋጋዋ አልገባውም እንግዲህ ምናልባት ምናልባት ዛሬ ላይ ሲያጣት ምን ያህል ለሱ በህይወቱ አስፈላጊ ሴት እንደነበረች ምን ያህል እኔ እንጃ ጠቃሚው ለሱ ገንቢው ለሱ የምትሆነው ሴት እንደሆነች የሚያውቀው ዛሬ ላይ ነው ሲያጣት ማለት ነው በጣም አስቸጋሪ ነገር ነው ሩታ። ይህንን ውሳኔ አትወስንም ብሎ አስቦ ነበር፣ ግን ሩታ አልቅሳ አልቅሳ አልቅሳ አስባ አውጥታ አውረዳ ድክም ስልችት ብሏት እያለቀሰች ቢሆን እየወደደችውም ቢሆን ዛሬ ቆርጣ ወስና ጨክና ለመሄድ አስገድሏታል ማለት ነው። እና አንዳንድ ሰዎች የእውነት ለመናገር ማለት ነው በሴቶችም በወንዶችም የማየው ነገር ነው። አንድ ሴት ልጅ እስከ ጥግ ድረስ አንድ ወንድ ልጅ ከወደደችው ካፈቀረችው የትም አትሄድም የማለት ነገር አለ ያ ወንድ የትም አትሄድም፣ እኔን ስለምትወደኝ ይሄን ነገርማ ልታደርገው አትችልም፣ እኔን ስለምትወደኝ ጥላይ ልትሄድ አትችልም፣ እኔን ስለምትወደኝ በቃ የሆነ ውሳኔ ልትወሰን አትችልም ብለው ያስባሉ። ግን ደግሞ በጣም መውደድ የቻለ ልብ በጣምም መጥላት እንደሚችል ይኸው እያየን እንገኛለን። በቃ በጣም እስከ ጥግ ድረስ ቦታ ልሰጡት ትችላላችሁ ለአንድ ሰው፣ ልትወዱት፣ ልታከብሩት ልታፈቅሩት ትችላላችሁ። መስዋዕት ልትከፍሉለት ትችላላችሁ። ግን እሱ እናንተ እንደምትከፍሉለት መስዋዕትነት ካልሆነ እናንተ የጠበቃችሁት ቦታ ላይ ካልተገኘ፣ ቆርጠው ጨክነው ጣል አድርገው ይሄዳሉ እና ወንዶችም እንደዛው አንድ ሴት ልጅ ይከፍሉላታል ዋጋ፣ እስከ ጥግ ድረስ ይወዷታል፣ ያከብሯታል፣ ያፈቅሯታል። ያቺ ሴት ግን ያ ዋጋ ካልገባት፣ ያ ነገር እየሆነላት ያለው ነገር ዋጋ ካልሰጠችው፣ ጥለው ይሄዳሉ፣ ጨክነው ቆርጠው ይሄዳሉ። እና በጣም መውደድ የቻለ ልብ በጣም መጥላት ይችላል። የምሬ ነው። አንዳንድ ሴቶችም እንደዚህ ያደርጋሉ። ይሄ ልጅማ በጣም ስለሚያፈቅረኝ በጣም ስለሚወደኝ ምንም አያደርግም እያሉ ረዥም ጊዜያትን በዛ ወንድ ላይ ሲጫወቱ ሲቀልዱ ይውላሉ ያድራሉ። ግን ያ ሰው የሆነ ሰዓት ላይ የቆረጠለት ጊዜ ፊልም ላይ ራሱ አይታችሁም ታያላችሁ። እንደው በትክክለኛ ህይወት እስኪ በጓደኞቻችሁ በጎረቤታችሁ የምታስተውሉት ነገር ነው። ያ ሰው ለምኗት ለምኗት ለምኗት እሱ በቃ ከቆረጠለት ቆረጠለት። ድጋሚ ተመልሶ ያችን ልጅ ማየት አይፈልግም። መንገድ ላይ ራሱ ሲያልፍ ማየት አይፈልግም። የእውነቴን ነው ምላችሁና እንደዛ ነው። ሩታን ደግሞ አብረሽ እስከ ጥግ ድረስ ማለት ነው ታገሰችው፣ ጊዜ ተሰጠችው፣ ቦታ ሰጠችው፣ በቤተሰብ አስመከረችው፣ በእናቱ በአባቱ፣ በጓደኞቹ፣ በሚዲያ ሰው አስመከረችው። ግን ዞሮ ዞሮ እዛው ነው ዞሮ ዞሮ እዛው ነው ዞሮ ዞሮ እዛው ነው። ሩታን ከሌሎች ሴቶች ጋር ያነጻጽራል። ሌሎች ሴቶችን ጋር ይዞ ይመጣል፣ ይዝናናል፣ ፈታ ይላል፣ ይወጣል ክለም ምናምን ነገር ከዛስ ሩታ ይሄንንም የመቻል አቅም የላትም በቃ ከዚህ በላይ ስንቴ ጊዜ ያለቀሰች እንዴ ስንቴ ስንቴ ያነባች። እንደው የሩታን ቪዲዮ እስኪ ወደ ኋላ ተመልሳችሁ እኔ ስለ ሩታ በዚህ ቀን የተፖሰተው ቪዲዮ ምንድን ነው የሚለው በዚህ ቀን የተፖሰተው ቪዲዮ ስለ ምንድን ያወሩት ብላችሁ ብትጠይቁኝ መቶ ፐርሰንት መልስላችኋለሁ። ምክንያቱም ከሀያስ ከፐ ተንከባክቤ በቃ እኔ እንጃ በጣም ነው የምወዳቸው እና ከእነሱ ብዙ ነገር ተምሬያለሁ። በነገራችን ላይ በተለይ ከሩታ መጨረሻዋ ባያምርም መጨረሿ እንዲሆኖ ቢቀርም ማለት ነው። ባዝንም እንደዚህ በመሆኑ እንዲህ በቃ ያለቀሰችለት ያሁሉ ዋጋ የከፈለችለት ቤተሰቧን ጥላ ምን ብላ የመጣችለት ፍቅር እዚህ ደርሶ መቋረጡ እዚህ ላይ ደርሶ መቋጨቱ ቢያሳዝነኝም ቢያስለቅሰኝም ከሩታ ጋር እኩል ነው ያለቀስኩት። ዛሬ እውነት ለመናገር በጣም ነው ያሳዘነችኝ። እናንተ የምታውቁት ወይም ደግሞ እኛ የምናውቀው እውነት ለመናገር ከካሜራ ላይ የሚወጣ ቪዲዮ ላይ ተፖስቶ የምናየው ነገር ነው። ግን ከዛ በጀርባ ራሱ ሩታ በጣም በጣም ተቃጥላለች በጣም ብዙ ችላ የኖረችው ነገር አለ ያ ነገር ነው ሞልቶ ሞልቶ ሞልቶባት ፈሶ በቃ የራሱ ጉዳይ ብላ ወስና ጨክና የጣለች ጥላ ሄደችው እና ስለ ልጁም እያወራ ይገኛል ታሳድገዋለች በጣም ጠንካራ ጀግና ሴት ነች አንዳንዴ በእርግጥ ልጅ ከአባቱ ተለይቶ መኖር የለበትም ከእናቱም ተለይቶ መኖር የለበትም ግን እኔ በማስፈልገው ጊዜ ከጎኑ አለው አንተን በምታስፈልገው ጊዜ ከጎኑ አለህ መሆን ትችላለህ ብለዋለችና ከባድ ነገር ነው አያችሁ ልጅ እንኳን እንዳለ እያወቀ በዚህ ጊዜ በዚህ ሰዓት ሰው በሚያስፈልጋት ሰዓት እንክብካቤ በሚያስፈልግባት ሰዓት ነው፣ ነጺን ይዞ አደባባይ ለአደባባይ ምሳ ሲገባበስ ራ ሲገባበስ ሲበላ ሲጠጣ ሲተቃቀፍ ነበረው ሲተሻሽ ምናምን የነበረው ይሄ ሪያሊቱ ነገር ነው። አሁን ይውላችሁ ስላጠፋ አይደለም። እኔ ብዙ ጊዜ አብርሽ ነግር ያሉ ይሄ ነገር ይቁ ሩታን ከሌላ ሴት ጋር አታነጻጽራት። ሴት ልጅ ከሌላ ሴት ጋር ማነጻጽርችን ልጅ ትዳሬ ትሆነኛለች ህይወቴ ትሆነኛለች ብሎ አብረው ቃል ተገባብተው አብረን እንኖራለን አብረን እንቀጥላለን ተባሎ የመጡ ከሌሎች ሴቶች ያስበለጣት ሴት ነች አይደለም ስለዚህ ማስበለጥ ያለበት ህይወቴ ናት ማለት ያለበት እችን እንጂ ሌሎች ሴቶችን አይደለም ማንም አይጠቅመውም አያችሁ ሁለት የመረጠን ሰው ሁለት ያሰበን ሰው በቃ ከሁለቱም ባዶ ሆኖ ባዶውን ብቻውን ይቀራልና ያ ማለት አብርሽ ነው ለማንኛውም አይደለም፣ እስከ ዛሬውን ተውትና፣ ዛሬ ራሱ ጥፋቱን ሊያም ካስቀፈውሽ፣ ይቅርታ አድርጊልኝ ካስቀየምኩሽ፣ እንደዚህ እያለ ነው ሀሳብ ራሱ የሚሰጠው ማለት ነው። አስከፍታትም እኮ አስቀይማት እኳን አስቀይማትም እኮ ነው። ይህንን ነገር እየወሰነችው በዚህ ልክ የጨከነች በዚህ ልክ የቆረጠችው እኮ እስካሁን እችን ቪዲዮ እስክትሰራ ሰዓት ራሱ እየጠበቀች ነበር። ግን አንተ ይቅርታ ይቅርታ ይቅርታ ምን ያደረግላታል? ይቅርታውን ቀቅላት በለው፣ ምግብ አይሆናት ምንም የትም ሊያስቀምጣት ሊሰቅላት አይችልም። ሁሌ ጥፋት ሁሌ ይቅርታ፣ ሁሌ ጥፋት ሁሌ ይቅርታ። የእውነት ነው የምላችሁ ከእንደዚህ አይነት ከጭቅጭቅ ከበዛበት፣ ለቅሶ ከበዛበት፣ እንባ ከበዛበት ብቸኝነት ጌጥ ነው፣ ብቸኝነት ውበት ነው እንዴ ሰላም ያለው አሁን። ተመልካችም ሰላም ያገኛል፣ ሩታም ሰላም ታገኛለች፣ አብርሽም ሰላም ያገኝ አያገኝ አላቅም። ግን እኔ የማውቀው ከሩ አብርታ አብርሽ እና ሩታ ከተገናኙ ወይ ማለት ከተለያዩ የሚጎዳው በጸጸት አለንጋ ውስጥ የሚኖረው ሁሌ ራሱን ሲወቅስ ከሌላ ሴት ጋር ቢሆነ፣ ራሱ ሩታን በጭራሽ መርሳት የማይችል ልጅ ነው የሚሆነው። ምክንያቱም ብዙ ዋጋ ከፍላለት እዚህ ደረጃ ላይ አደርሰዋለች። እሱ እንደ ቀልድ ነበር ያየው፣ ህይወቱን ቀለል አድርጎ ነበር ያስበው፣ ያየው። ግን ሩታ እንደምትሄድ አያውቅም ነበር። እስከ ዛሬ ሰዓት ራሱ እየጠበቃት የነበረው በቃ ይቅር ተባብለን እንደዚህ ይቅርታውን እንድትቀበለው ነበር። እሷ ራሱ ማታ ላስብበት ብላ ሄደችው ነገር ሌላ ምንም አዲስ ነገር እንዲፈጠር አይደለም። አብረሽ ወደ ራሱ እንዲመለስ ነው። ያጠፋውን ጥፋቱ ሙሉ በሙሉ እንዲያምን ነው፣ ሙሉ በሙሉ እንዲያረም ነበር። ስለዚህ ይህ ልጅ ያለ ፍላጎቷ ያለ ፍቃዷ ደስ እያለ አላት። ተዋት ሂድ እያለችው ቡታጅር አይዷል ለሁለታችን ህይወት መስተካከል እኮ ነው፣ ለሁለታችን ብዬ እኮ ነው የሄደው፣ ምናምን በቃ ከፈለግሽ መሄድ ትችያለሽ ብሏት ነው የሄደው ና ይሄ ቃል ዛሬ ለምን አላላትም? ሩታ ከፈለግሽ መሄድ ትችላለሽ ለምን አላላትም? ዛሬ ጨክና እንደምትሄድ ሲያቅ ተንበርክኮን ይለመናት። አያችሁ ገና ከነ በቃ በጣም በሩታ ላይ ግፍ ሰርታ አላብርሽ። የእውነት የምታይ ሐቅ የሐቁን መስክር ካላችሁኝ ሩታ ላይ በጣም በጣም በጣም ግፍ ሰርቶባታል። እግዚአብሔር ምስክሬን የእውነቴን ነው ምላችሁ። በጣም ነው የምታሳዝኖች ልጅ። እኔ ሩታን ሁሌ የመመክራት ነገር ምንድን ነው፣ ተይ ከቤተሰብ አትራቂ፣ ከቤተሰብ አትለይ ተይ ቤተሰብ የሚልሽን ስሚ፣ በትንሹም ቢሆን በቃ እነሱ ያሉት ነገር ሁሉ ይሁን ወይም ደግሞ እነሱ ያሉሽን ነገር አድርጊ ሳይሆን ቢያንስ ሂደሽ ይቅርታ ጠይቂያቸው፣ ከቤተሰቦች ጋር ተግባቢ፣ ከቤተሰቦች ጋር ተስማሚ። አንድ ቀን ይከፋሻል። ይሄ ትዳር የሚባለው ነገር ዘላለማዊ ላይሆን ይችላል። የሆነ ሰዓት የሚከፋሽ ቀን አለ። የሆነ ሰዓት ማረፍ የምትፈልጊበት ቀን አለ። የሆነ ሰዓት ሂደሽ ትንሽ በቃ ላውራ እስኪ ረፍልበል የምትይበት ጊዜ አለ። ያኔ ቤተሰቦችሽ ያስፈልጉሻል። አሁን በዚህ ሁኔታሽ ግን ከሄድሽ ማንም ሊቀበልሽ ያግዝሽ ሊራዳሽ አይችልም ብዬ ያኔ ተናግሬ ነበር። በጣም የሚቆጨኝ ነገር ይህንን ምክሬን ሰምታ ባለመሄዷ ነው፣ ከቤተሰቦቿ ጋር ሰላም ባለማውረዷ ነው። እንዲህ እንደወጣች ወጣች እኮ ነው የቀረችው። እግዚአብሔርን የሰው ሀገር ያሉ ሰዎች ራሱ መጠው ተገናኝተው ይሄዳሉ ከቤት እሷ እኮ እዛ ሀገር እየኖረች አስቡት፣ በጣም ትንሽ ኪሎ ሜትር አቋርጣ ቤተሰቦቿ ጋር እናቷ ጋር ሄዳ ከቤት እህቶቿ፣ እንደዛ ናፍቀሽናል፣ ቤቱ ባዶ ሆኗል፣ ነይ እያሏት እንኳን አልሄደችም። ይህ ሁሉ ነገር የሆነው ለምንድን ነው? በአብርሽ ምክንያት ነው። ለአብርሽ ስትል ነው። አብርሽ ቤተሰቡን ሚዲያ ላይ ወጥቶ እያሞጋገሰ እያደናነቀ ስለ ቤተሰቡ መልካም ነገር እያወራ ነው ቪዲዮ የሚሰራው። ከዛስ ሩታ ምን እንደምትል አይታችኋል፣ ሰምታችኋል። በእርግጥ ስለ ቤተሰቦቿ ክፉ ነገር አላወራችም። ግን አብርሽ የእሱን ቤተሰቦች እንዲያደርገ ተይ ሩታ ይዟት እንኳን አልሄደም። እሷ አፍራ በሰራችው በሁሉ ነገር አፍራ ተሸማቃ በቃ ተጸጽታ ሊሆን ይችላል ግን ሩታዬ በቃ በቃ አሁን መስመር ይዘናል፣ አሁን ጥሩ አቋም እንገኛለን፣ ይህን ፍቅራችን ሲያዩ በቃ ይመልሱናል፣ ወይም ደግሞ ምንም አይሉን መርቀው ይሸኙናል ብሎ አባቷ ቤት ወስዶ እንድትመረቅ አላደረገም። የራሱን ጥቅም ብቻ ነበር ሲያስኬድ የነበረው። ሩታ በብዙ ነገር ለውጠዋለች፣ ሩታ በብዙ ነገር ቀይረዋለች። እግዚአብሔርን እስኪ የአብርሽና የሩታ አድናቂ ለብቻ ይታይና የማን እንደሚበዛ እንይ እስኪ ራሳችሁ የምታውቁት የታዘባችሁት ነገር ይኖራል ብዬ አስባለሁ። እና እች ልጅ እንዲህ ለቀየረችል ህይወትን እንዲህ ላኖረች ከሰው እኩል ከሰው በላይ ላረገች ሴት የእውነት ለመናገር ይሄ አይገባትም ነበር። ግን አብርሽ እንደፈለክ እየሆንክ ነው። ቅድም ራሱ ያየሁት ቪዲዮ ያሳፍራል። በጣም መጠጥ ቤት ሄዶ ውስኪውን ሲቀጭ አይቸዋል። ውስኪ በውስኪ ሆኖ ውስኪ ሲራጩ አይቻልም። ሻምፓይን ሲራጫጩ ሲደፋፉ አይቻልም። ይሄ ማለት ሩታ የምታውቀው ነገር አይደለም፣ የማታውቀው ነገር ነው። የእውነት ብዙ የማናውቀው ነገር አለ። እና እስኪ መጨረሻው ምንድን ነው? ስለ አብረሽ እና ስለ ሮታ ልጃቸው እንዴት ሊሆን ነው ለሚለው ሀሳብ እንስጥበት። እንግዲህ አብረሽ በጣም ከባድ ጻጻት ውስጥ ይገባል ብዬ ነው ማስበው። ግን ከሆነ ሴት ጋር መሆኑ አይቀርም። የሆነ ሴት ነጽ ልትሆንም ላትሆንም ትችላለች። ብቻ የሆነ ሴት ትመጣለች። ከእሷ ጋር ሊሆን ይችላል። ግን ግን ግን ግን ግን ማለት ነው መጨረሻቸው ይሄ አይመስለኝም። የሩታና የአብርሽ ገና ያልተቋጨ ያልተዘጋ ምዕራፍ እንዳለ ነው የሚሰማኝ። ሌላ ሰው ቢመጣም ቢሄድም፣ ግን ደግሞ አብርሽ ነገ ተንበርክኮ እሷም ሌላ ሰው ሲጀምርም አትጀምርም ማትጀምርም ተጸጽቻለሁ ብሎ ድጋሚ አንድ ላይ እንደሚሆነ ነው ልቤ የሚነግረኝ ማለት ነው። የእውነት ማለት ነው። የእውነት ያ ነገር ነው የሚነግረኝ። ብቻ ግን እኔም አብርሽ እንዲማር ነው የምፈልገው። አሁን ሩታ ታይ ተመለሺ፣ አንድ እድል ስጪው፣ ይቅርታ አርጊለት ምናምን ብዬ ሀሳብ ቪዲዮ ልሰራ ነበር፣ ግን የማይሆን ነገር ነው። ልጁ ከስህተቱ አልማርም ብሏል። ከአንድም ሁለት ሶስት ለምኗለች፣ አስር ጊዜ ለምኗለች። ይሄ ልጅ በእነዚህ ቀናቶች በእነዚህ ጊዜያቶች ካልተለወጠ፣ እንዴት ነው በአንድ ቀን በሁለት ቀን ውስጥ ተለውጦ ሊያድር የሚችለው? አይሆንም። ሩታ ጥላ መሄዷ እሱ ጸጸት ውስጥ ገብቶ ራሱን ወቅሶ ወደ ራሱ ተመልሶ እንዲኖር ነው የሚረዳው። በቃ ይህንን ነው ልናገር የምችለው። ለማንኛውም ግን በዚህ ምክንያት በዚህ ቪዲዮ ብዙዎቻችሁ እንደምታዝኑ እንደምትከፉ አውቃለሁ። አይዟችሁ ምንም ማድረግ አይቻልም አንዳንዴ ከጭቅጭቅ ከበዛበት ህይወት የምሬን ነው መለያየትም ጥሩ ነው የእውነት እፎ የምትሉ ብዙ ልጆችን አይቻለሁ ኮሜንት ላይ እንኳንም ተለያዩ በቃ ይሻለናል ሁሌ አንድ አይነት ርዕስ ይዛችሁ እየመጣችሁ ሁሌ እያለቀሳችሁ እኛን አስጨነቃችሁን በቃ ተለያዩ በተለይ ሩታን በጣም ስታበረታቷት የነበራችሁ ልጆች አላችሁ ውሳኔሽ እናከብራለን አለን ከጎንሽ ስትሏት ነበር እና በእርግጣው ሩታ አብረውም ሆነችም አልሆነችም በሄደችበት ሁሉ ልናግዛት ልንረዳት አለንልሽ ልንላት ይገባል። እንደ ሴት ማለት ነው። የእውነት መልክ ብዙ ነገሮችን አልፋ መጣለችና ከቤተሰቦቿ ጋር ያለው ነገር አሁንም ካረፈደባት ማስተካከል እንዳለባት ልንነግራት ይገባል። ምንም ልታዳምጠውም ልሰማውም አልፈለገችም። ውሳኔዋን ወስናለች። በተረጋጋ በበቃ በሚጣፍጥ አንደበት በቃ ተረጋግታ ሁሉ ነገር አስረድተዋለች። ቢገባው ማለት ነው። እና አብርሽ እንግዲህ እንደምታዩት በጣም ከባዱ ሁኔታ ላይ ይገኛል። የዛሬው ቪዲዮ ይህንን ይመስላል። የነገውን ደግሞ ፈጣሪ ያውቃል። ሰላም ያሳድረን።